ኤፍራታ በጣም የሌለ ደስ አላት። እንኳን ደስ አለሽ እንኳን ደስ አለን፣ እኛም ደስ ብሎናል። ያስደሰታ ደግሞ የምርመራው ውጤት ነው። የምርመራው ውጤት ናታ እና ያፌት አንድ እንዳልሆኑና እንዲሁም ደግሞ ወንድማማቾች አለመሆናቸውን ይህን እጅግ በጣም አስደስታታል። እንኳን ደስ አለሽ። ደስታሽን ያስደስተናል፣ ስታዝኚ እናዝናለን። ወይ የኢፉ መከራ ነው የምንለው እንግዲህ። ስለተደሰትሽ እኛም ደስ ብሎናል፣ ተደስተናል። ያፌትና ናታ ወንድማማቾች አይደሉም የሚል ነው። ሌላው የሚያስደስተው ገኒ ከዛ ጉሊት ላይ ተነስታ እንግዲህ ናታን ትንሽም ቢሆን ልብስ እንትን ላይ ማጠቢያ አሁ እንደዛ አካባቢ ከፍቶላታል። ያው ከዛ ከጉሊትም ይሻላል። እንኳን ደሳለሽ ገኒ። የእፍራታም በጣም ቅርብ ቦታ ነው የእፍራታም ለማግኘት እንዲሁ ደግሞ ካገኘው ደግሞ በቅርብ ቤትም ወደዚህ ስላይ ቤቱ እንደው ይቀመጥ፣ እኔ ብቻ ይበቃኛል፣ እንደው አመሰግናለሁ ብላ አመስግና ተቀበላለች። ሌላ ደግሞ ቤዛን እንግዲህ ጓደኛዋን እያፈላለገች ትገኛለች። ጓደኛዋ እንግዲህ እንደምታውቁ ባለፈው የዋሳ ውቀት ጠፍታ ነበረ። ጠፍታ ሳይሆን የዛፌት ዋሳ ግዷት ነበር እንግዲህ ዛሬ ደግሞ አፈላልጉኝ ወረቀት ከቦይ ፍሬንዷ ወይም ደግሞ ከኤክሷ ነው የሚባለው እንደዚያ። ስለዚህ ከእሱ ጋር ወረቀት ፎቶም እየለጠፉ መንገድ ላይ ውሏል። በዚ እንግዲህ በአስራ አንደኛው ሰዓት በጣም አስባለች። እስካሁን ትዘላለቻት ግን ቢሆንም በአስራ አንደኛው ሰዓት እነቅዳ ጓደኛዋ እያፈላለገች ትገኛለች። የት ይሁን የት ነች ይሁን፣ ለምን ሳትናገረች ይህ ሁሉም ደክሞን ስንውል አንድ ሰው አየነት የሚል ሰው ለምን ጠፋ የሚል በጣም ተሰማሂዳለ። በዛ ላይ ደግሞ በጣም ያው ደክማ ነበረ። ጓደኛውም ደግሞ አይዞሽ ትገኛለች፣ አንቺ ብቻ አትጨነቂ ሁሉም ነገር በፈጣሪ ነው እና መገኘቷን አይቀርም ብሎ እንግዲህ ቦይፍሬንዷን አባብሎ ዝም አስብሏታል ማለት ነው። ሌላ አሁንም ያፌት ተጠርጣሪ ላይ ነው። ምክንያቱም ኤፍራታ ከናታ ጋር የምትሰራ ነው የመሰለው። እያስመሰልሽ ነው። ከዚህ በኋላ እኔ ሳላቅ የምትሰሪው ነገር ወዩልሽ። እኔ መጨረሻ ማስጠንቀቂያ ነው የምሰጠሽ እና ምንም ነገር እንዳትሰሪ፣ ወይስ ካፌት ከናታ ነው የምትሰሪው ብሎ ማስጠንቀቂያ ሰጥቷታል። እንዲ ምን ሰርቻለሁ፣ ምንድን ነው የምትለው። ሰምተሻል የምልሽን እኔ ሰታ ሰው ምንም ነገር እኔ ሳላቅ ምንም ነገር እንደተረድ ብሎ የመጨረሻ ማስጠንቀቂያ ሰታታል። ይህ ማስጠንቀቂያ እንግዲህ ያው ሰሞኑ ቤተ ክርስቲያን ሄዳለሁ ብላ በዛውም እናቷን ለማየት ሄዳ ነበረ። ያው ለማት ለማለት ይመስለኛል እሱ ለማሸዋድ ምናልባት ከተገኘው ሰውን ካየኝ ምናምን ብላ ይመስለኛል ነጠላዋን ለብሳ በዛውን ገንዲጋ ሄዳለች። በዛውን ደግሞ ቤተ ክርስቲያን ሄዳ ነበረ። እንግዲህ ቤተክርስቲያን ሄጅ ነበረ። በጣም ስለመጨነቅም ቅም ልጸሌ ምናምን ስትለው እሱ ደግሞ ውስጡን አላመንም አይደል እንደዛነት ነገር ነው። አይ ብሎ ነው ያሳልፋት በጥቅሉ ሌላ ቦታ የሄደ ይሄኮ ተንከሴስ ነው ሰውዬው። የማይሆን ተንከሴስ ሰው ነው የምንም የማይመች በቃ። ሞስ በልበላቸው አይዶን ነው አላቅም። ብቻ ጥሩ ሰው አይደለም። አላመናትም። እንደውም እንዲ ምን ማን ሰው ነው የማያምነው የጸሎት ቦታ ይ ያለው ብትል ማመን ነበረበት። የሁሎም ማለት አልነበረበትም ግን ሳይወርድለትም የግድ እሺ ብሏል። እና ከዚህ በኋላ እያንዳንዱ የምትሰሪው ስራ ማሳወቅ አለብሽ። ማስጠንቀቂያም እንዲሁም ደግሞ ያው ምክር ልበለው፣ መከሳ፣ ማስጠንቀቂያ ማስፈራራት ይባላል። እያስፈራራ ቢሆን ያው ነግሯታል ማለት ነው። ሌላ ጅግ በጣም እንደዚ የሚለው ዛሬ የጽዮንና የገኒማነች የሉሊት ጉዳይ ነው። በጣም ነው የምታስቀኝ ሉሊት፣ እውነት ለመናገር ማለት ነው። ሁሌም ሲሆን ስታይ የምትደነግጠው ነገር ያው፣ የሚያስፈራትም የሚያስደነግጥም ነገር ያደረገችው ድርጊቷ ነው። እንግዲህ የራሷን በራሷን ያስደነግጣታል። ሌላ እንደዚህ አትሆንም ነበረ። ለምን ትደነግጥ ነበር ጨራሽ? ዛሬ ይባስ ብላ ደግሞ እንደው አጠገቧም እንዳትደርስ፣ ወደ ሳሎንም እንዳትመጣ ነው ያደረገቻት። ከዛ በፊት ያው ያደረገቻትን ነገር ሽንት ቤት ውስጥ ነበር አይደል? ከእንትን ጋር ያጋጫቸዋል። ዛሬ ምን አለች? ወደ ሳሎን ስትመጣ ወረቀት እየሳለች ነው። ምን እየሳልሽ ነው? አዎ ምን እየሳልሽ ነው? እኔ ጥሩ ሳሌ ነኝ ማር። እኔ ያንቺን እየሳልኩ ነው። እኔ ላይ ያንቺ እኮ አንዳንዴ በቃ ምርጥ ልጅ ነች ብላ አንተ ስትላት እንግዲህ ያው ስላ ስትጨርስ፣ ቶሎ በያላለቀ ስራ ልገባ እንዲ ምንድን ነው ምናምን እያለች ያው በመጨረሻ ስዕሉ ተስሎ ተረከበች። ስትረከብ ግን የሚያስደስትን ሳይሆን የሚያስደነግጥ ነበር። ሁነን ለመናገር ያው እኛም ደንገጠናል። ሎሌት አንቺ ብቻ አይደለሽም ማለት ነው። ባስ ግሞ የሚያስደነግጠው የምታስረዳበት መንገድ ነው። እሺ ይኸው ይሁን በቃ አንቺ ነሽ ዋ ሳምሬ ነው ታልኩ ነውዘበር አይ ትክክል ነው። ይሄ እንዴት ነው ይሄ ምንድን ነው ምናምን አለች። ይው ይሄ ሰው እዚጋ ሰው አለ እዚጋ አንቺ አለሽ እዚጋ ይሄው ሲንካለ እዚህ ጋር ደግሞ አንድ ስታጋጭ ምናምን ስትላት፣ በቃ ወቨር ነው ሆነችው። እንደው ከዚህ በኋላ ከሷም ጋር አይደለም ከሷ ጋር እዚህም ቤት ምትመጣ አይመስለኝም። እና ያደረገችው ነገር ፍንተ አድርጎ የሚያሳየል ስታስረዳት ደግሞ በተለይ ማለት ነው። በቃ ቺ ልጅ መለሳት ወይ ተመለሳችሁ ወይ የሚል ያስመስላል። እውነት ለመናገር ልጁ ታዲያ እንትን ነው ማለት ነው አክቶ ምናምን የምር። በጣም ነው የሚያስቀው። እኔ ይሄውም ከዚህ በኋላ እንደ አጠገብ ወሚ ብዙ አይመስለኝም። እንደው እንዳት ሞት እንዳት ጠፋ አድርጋ እንደዚህ በሲስተም ነው የምትገድለት ማለት ነው። በራሷ ጊዜ ቤቱ ለቃ እንድትወጣ እያደረገቻት ነው። ማን ጽዮን ማለት ነው። ጽዮን ታይ። በመጨረሻም ከቢኒ ጋር ያው ስለታረቃቸው ሁላችንም ደስ ብሎናል። በዛ መልኩ ደግሞ ዛሬ ሲደውልሽ አንድ ደሞዝ ጋር ታዘብኩት መመሰላቸው ባለፈው የሆነ ሬዲዮ ጣቢያ ሰምቼ ነበር ማለት ነው። ሆነ ዘጠና ሰባት ኤፍ ኤም የሆኑ ብቻ አላቅም። የሬዲዮ ጣቢያ ነው ረስች ዋለት ነው ማለት ነው። እዛ ጋ ምንክራችን ላይ ብዙ ጊዜ ይባላል። ይሄ ትናንት ከትናንት ወደ ሰው ማው ስለሆነው መሰለኝ ቢኒ ሲደዋወሉ ትዛለኝ፣ ና ልደውልልህ፣ ትደውላልህ ብዬ ቁጭ ብዬ እየጠበቅኩ ደዋል ካለቸው እንዲ ለምናት ያሳደውልኝ ስለታይ መልሳ ደሞ ሰልፍ ብል ደሞ ላልፈለገችም ያው ምንድን ነው አለች፣ ስራ እንዳይበዛብህ ብዬ ልደውልት ብዬ ከዛ ከደውልክ ምናምን ብላ ያው አስቀይሳ አለፈችው ማለት ነው። እዚ እኔ ደግሞ ሰሞት ነበረ ከትላንት ወደ ሁለት እንትን ናቸው ታውን ትንሽ ተኮራርፈሆኑና ጓደኛሞች ናቸው። በየተጣሉት በዚህ በስልክ ነው ማለት ነው። ሁሌም እሱ ነው የሚደውለው፣ ሁሌም እሱ ነው የሚደውለው፣ ግን እሱ የሆነ ሰዓት አቆመ። ግን አውቄ ነው አለ እሱ። በቃ እስቲ ስሰዋ ትደውላለች አትደውልም የሚል አውቄ ነው ዝም ያልኳት። በቃ ብዙ ጊዜ ይሄ መንደርደር ብቻ ስለሴቶች ና ምናወራና መጨረሻ አካባቢ ሁሌ ምን ነ ሳይ ሳይ ምንም እሱ አይደውለችበት ሰዓት አላስታውስም። ስለዚህ እቺ ልጅ እኔ ብቻ ነው የምወደት እንጂ እሷን አትወደኝም ማለት ነው ብዬ ወሰንኳለሁ። በቃ ወሰነና ወሰነ ጊዜ ወሰነና ላይ ደውል እሷም አትደውልም እሱም ማበቃ ከደውለ ግን ታነሳለች። ግን ቀድሞ የሚደውል ሰው ነው የሚፈልጉት ሁለቱም ማለት ነው። እንግዲህ ማን ይደውል? ሰማይ ወለ መሬት በቃ እሱ ይደውል እሷ ትደውል ነው። ስለዚህ አንድ ሳምንት አውቄ ዝም አልኳት አለ። እሷም አንድ ሳምንት ሙሉ ምንም አልደወለችም። ብቻ ደህና ነው ወይ በሰው ሰው ታጥያይቃለች። ሰው ሰው ግን ይነግረኛል አለች። ስልኬ ዝግ አይደለም ምን አይደለም ግን አልደወለችም። ሁሌ እኔ ስለምደውል ግን እንደዚህ ጥሩ አይደለም፣ አንቺም የግድ መደወልሽ አለብሽ ምናምን ብሎ የሆነ ሽምግልና ገብቶ ለምንድን ነው ለማስታረቅ ነበረ። እዚህም ፕሮግራም የተጋበዙት እና አንቺ ለምንድ ነው ማደው የወሱ ሁሌም በምንድ ነው መደወል ፈልግና የሆነ እንትላለው፣ ራሱ መደወል ይሻላል፣ የሆነ ልምምጥ ተለማመጥኮት ይሻላል። በቃ እንደዛ አስመሰለብኝ። እንደዚያ ነው የመሰለኝ። ያስቀድሜ ስደውል ስለዚህ እሱ በየትኛውም ሰዓት ቢደውልልኝ አለው እኔ እንትን ብዬ ከደወልኩ በቃ ውስጥ እንትን አይለኝ ማለች። በጭራሹ አይቀበላትም በቃ። እና አሁን ይህችኛው ደግሞ ዛሬ እነሱን ሳይ ለምን ትጠብቅኛለሽ አንቺ አደውኝ ስላት ብላ መለሳ። ደግሞ ከሥራ ትሆናለ አለችው ማለት ነው። እና እራሳችን እንትን የምል ነገር ነውና እንደዚህ አይነት ነገሮች ጊዜ ይታያሉ፣ መስተካከል አለባቸው። ዋናው የእናንተ መዋደድ ነው እንጂ ስልኩ ያው ምንም ችግር የለውም። እኔ በኩል አይደለም ፖሊም ቢደውል ማለት ነው። ግን እሱ ስላልደውለ እኔ አልደውልም ማለት ያው አይቻልም ማለት ነው። እስከ ተዋደዱ ድረስ መስራት ግድ ነው። ያው መደዋወል፣ ወስ መስራት፣ መደዋወል። እንዴ ሁሌም እሱ የሚደውለው ለምን? እሱ እንዴት ነው አሰብሽው?